አጋጣሚ እዚሁ አካባቢ በሚዛን አማን ስገኝ ለመጀመሪያ ጊዜ ነው፣ ግን ከመንገዱ ጀምሮ ከጅማ ጀምረን ወደዚህ በምንመጣበት ሰዓት በፓርክ መሀል የተሰራ መንገድ ነው የሚመስለው እና እያመሰገንኩ የመጣሁት እኔ ፈጣሪ ነው ፈጣሪ እንዴት ጸጋን እንዴት ነው ጸጋን እንደዚህ አበርክቶ የሰጠን እኛ ኢትዮጵያውያን ባለብዙ ጸጋ፣ ባለብዙ በረከት ሀገር የተሰጠን መሆኑን ነው የተረዳሁት እና እዚሁ ስመጣ አየሩ፣ ኦክሲጅኑ ለብቻችሁ እንዴት ነው! በጣም ምቹ የሆነ ኢንቫይሮንመንት ምቹ የሆነ በረከት ለማመስገን እንጂ ለመጣላት ምክንያት የሚሆን ነገር ያጣሁበት አካባቢ መሆኑን ተረድቻለሁ። ለመጀመሪያም ህዝቡም ክልሉ መስተዳድርም ያደረገልን አቀባበል ያደረገልን አክብሮት የህብረተሰቡን ለእንግዳ ያላቸውን ለእንግዳ ያለውን ባህላዊ እሴት እንዲሁ ተረድቻለሁ። እንዲህ አምሮብኝ ከእናንተ ቁሜም ይህም መልእክት ማስተላለፍ ስሜቱ ጥሩ ነው በጣም ከውስጥ የሚመነጭ ስሜት ስለሆነ ነው። ክቡር ዶክተር ኢንጂነር ነጋሽ ወጌሾ የደቡብ ምዕራብ የኢትዮጵያ ህዝቦች ክልል መንግስት እርሰ መስተዳድር፣ ክብርት ወይዘሮ አለሚቱ ኦሞድ፣ የጋምቤላ ክልል መንግስት እርሰ መስተዳድር፣ ክቡር ጀነራል አስራት ደኔሮ፣ ክቡር ሜጀር ጀነራል አብዶ ከድር፣ ክቡር አቶ ቸሩ ጌታ ገነነ፣ የሁለቱም ክልል ከፍተኛ አመራሮች የፌዴራል ፖሊስ ከፍተኛ መኮንኖች እንዲሁም ጥሪ የተደረገላችሁ አካላት፣ ቅድሚያ ለዚህ ለሁለተኛ ጊዜ ለሚከበረው የሁለቱ ክልል ህዝቦች የሰላምና የልማት ኮንፈረንስ ላይ ተገኝቼ መልእክት እንዳስተላለፍ እድል ስለተሰጠኝ ላመሰግን ወዳለሁ። ይህ እንዲሳካ በጋራ ሆኖ ስለ ሰላምና ስለ አብሮነት ስለ ልማት ለመምከር እንዲመቻች ያደረጉ ማለት ክልል የሚታየው በአመራሩ ነው። የአመራር ቁርጠኝነት የሰጡ ተቀራርበን ህዝቦቻችን ያላቸውን የጋራ ማንነትን በማጎልበት የጋራ ባህልን በማጎልበት ወደ ሰላም ወደ ልማት እድሎችን በመጠቀም የህብረተሰባችንን የአካባቢያችንን የሀገራችንን ብልጽግና እውን ማድረግ እንችላለን ብለው በቁርጠኝነት የቅድሚያ ቅድሚያ አድርገው ይህ እንዲሳካ ላደረጉ ለሁለቱ ክልል መንግስታት ርዕሰ መስተዳድሮች ምስጋና ልትሰጡልኝ ይጠይቃለሁ። ሁለቱ ክልል ህዝቦች ሁለቱ ክልል ህዝቦች ሁለቱ ክልሎች የተፈጥሮ ቅድም እንዳልኩት የተፈጥሮ ጸጋ በረከት የተሰጣቸው ለመልማት ትንሽ ብቻ መንቀሳቀስ የሚፈለግበት በጣም የተባረከ መሬት ያላቸው የጋራ ማንነት ያላቸው ብቻ ሳይሆን ከየትኛውም የኢትዮጵያ ኮርነር እዚህ ክልል መጥተው ሰርተው ለመበልጸግ ምቹ ሁኔታ የተፈጠረበት በአብሮነትና በአንድነት በአንድነት በጋራ ሰርቶ ለመበልጸግ ምቹ ሁኔታ የተፈጠረበት የኢትዮጵያ ብልጽግና ተምሳሌት የሆኑ ክልሎች ናቸው። በእነዚህ ክልሎች ውስጥ የሚኖሩ ህዝቦች የጋራ ሁኔታቸው በጣም ቅድም እንዳልኩት በጋራ ሁኔታቸው በጣም መሰረቱ የሰፋ በየ አሁን ለምሳሌ ሚዛን አማን ላይ ብንዞር የማናገኘው ብሔር ብሔረሰብ የለም። ሁሉም እንደ ቤቱ ሰርቶ የሚያድግበት አካባቢ ነው። ስለዚህ ለዚህ አካባቢ ህዝቦች የማይመጥን አንድ ነገር ግን አለ እሱም ግጭት ግጭት ከየት እንደመጣ በአጠቃላይ በኢትዮጵያ ያሉ ብሔር ብሔረሰቦች መጥተው ሰርተው የሚበለጽጉበት ክልል አካባቢ ላይ ላስተዳደር ሲባል ብቻ በተወሰነ ወሰን ወሰን ማለት እኮ ለአገልግሎት ሲባል የተሰመረ መስመር እንጂ የህዝቦች አብሮነት የህዝቦች ታሪክ የህዝቦች በጋራ መኖር ሁሌም የኖረ ነገር ነው ወሰን ክልል የሚባለው አደረጃጀት እኮ ለአገልግሎት ለመስጠት መንግስት ለህብረተሰቡ ቀርቦ ቀርቦ አገልግሎት ለመስጠት ላስተዳደር እንዲመች የተደረገ እንጂ የሚቀድመው ማንነታችን ነው። ስለዚህ እነዚህን ሁለት ክልሎች መካከል የማይመጥን የማይመጥን በቅርብ ጊዜ ግን መከሰት ያልነበረበትና የተከሰተ ጉዳይ ግጭት ነው። ግጭቱ ሰብአዊም ቁሳዊም ጉዳት አድርጎ አልፏል። ግጭቱን ለማስ ግጭቱን በማከም ወደ እድል ለመቀየር ደግሞ የተካሄደበት መንገድ ደግሞ ለሌሎች ትምህርት ሊሆን በሚችል መልኩ ነው አንደኛ የፌዴራል ተቋማት መጥተው በጣም አስቸጋሪ በሆኑ አካባቢዎች ሁሉ እየገቡ ችግሮችን ለምሶል ለማድረግ ለማቅለል የሄዱበት ሂደት ሁለተኛውና ትልቁ ግን ማህበረሰቡ ያሉትን ባህላዊ እሴቶች በመጠቀም የሀገር ሽማግሌዎችን ይህን ችግር ለመፍታት ማታ ስናወራ አንድ አባት የዘጠና ሁለት ዓመት እድሜ ያላቸው አባት የሰባት ሰዓት እግር ጉዞ ተጉዞ ችግሩን ለመፍታት አግዘዋል። ይህ ማለት ለሰላም ያለን ቁርጠኝነት የሚያሳይ ነውና በዛ መንገድ ችግሩን ለመቅረፍ ባህላዊ እሴቶችን በመጠቀም የተጎዳውን በመካስ እና ይቅር ባይነት ከፍ እንዲል በማድረግ በጋራ አብረው የኖሩ ህዝቦች አሁንም አብረው እንዲኖሩ ለማድረግ እየተደረገ ያለው ጥረት ለሌሎች ምሳሌ የሚሆን የሚበረታታ በመሆኑ በጣም በጣም ልናመሰግን ይገባል። አታጫዎቹም እንዲ ምክንያቱም ትልቁ ትልቁ ትልቁ ጉዳያችን ለዘመናት ለብዙ ዓመታት ማህበረሰብን አስታርቀው በአንድ ላይ አድርገው ችግር ሲፈታ በምክክር እንዲፈታ እያደረጉ የመጡት የሀገር ሽማግሌዎቻችን ናቸው። እነዚህ ባህላዊ የችግር አፈታት ስርዓቶቻችንን ልናጠራክራቸው ይገባል፣ ከፍትህ ስርዓቱ ጋር ልናስተሳስረው ይገባል፣ ልንደግፋቸው ይገባል። ያ ከሆነ ጥበብ በተሞላበት መንገድ ችግር ግጭት ሁኔታ እንደ ድል እድል በሚፈጥር መልኩ ቢኮዝ የሰው ልጅ አብሮ በሚኖርበት ጊዜ መጣላት መጋጨት አይቀርም። ችግሩን የሚፈታበት መንገድ ግን በእጃችን ነው ያለውና እዚሁ የያየነውን ነገር ቀጣይም ችግሮች እንዳይፈጡ ለመከላከል እንዳይፈጠሩ ችግሮች ከተፈጠሩ ለመፍታት እነዚህ መላዎች በመጠቀም የህብረተሰቡ አብሮነትን ማጠናከር። ለዚህ ደግሞ የጋምቤላ ክልል የሁለቱ ክልል ኢንቨስተሮች ተሻግረው ኢንቨስት ማድረግ፣ ያኛውም እዚህ መጦ ኢንቨስት ማድረግ በሁለቱ ህዝቦች መካከል ያሉ የማህበረሰብ ሊያስተሳስሩ የሚችሉ ከዚህ በፊት የነበሩት ጋብቻ የተለያዩ ጉዳዮችን ማጠናከር የበለጠ በጋራ ማድረግ የሚቻልበትን እድል ለመፍጠር የተጀመሩት የልማትና የሰላም ኮንፈረንስን ማጠናከር ተገቢ እንደሆነ አምናለው። ይህ ኮንፈረንስ የተሳካ እንዲሆን ምኞትን እያቀረብ አመሰግናለሁ። ሁሉ አስቀድሜ እንኳን ለደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስትና ለጋምቤላ ህዝቦች ብሔራዊ ክልላዊ መንግስት ሁለተኛው ዙር የጋራ የሰላምና የልማት ትብብር ፎረም ለመሳተፍ ወደ ክልላችን ብዛ ዋና ከተማ ወደ ሆነችው ውብቷ ሚዛን አማን ከተማ በሰላምና በደህና መጣችሁ ማለት ትወዳለሁ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስትና የጋምቤላ ብሔራዊ ክልላዊ መንግስት የጋራ የሰላምና የልማት ትብብር ፎረም ታሳስ 2016 ዓ.ም በይፋ በማደራጀት ሁለቱ መንግስታት የሰላምና የልማት ትብብርና ግንኙነትን በማጠናከር ላይ እንገኛለን። በሁለቱ ክልሎች አጎራባች አካባቢዎች የሚከሰቱ የጸጥታ ስጋቶች በጋራ መከላከል፣ ችግሮች ሲከሰቱም ለጉዳዩ ትኩረት በመስጠት ፈጥኖ የእርምት እርምጃ መውሰድ የኮንትሮባንድና ሌሎች የወንጀል ድርጊት ጠቋሚ ክስተቶች በሚያጋጥሙበት ወቅትም የተቀናጀ የጋራ ምላሽ መስጠት የሚያስችሉ ተግባራትን በመፈጸም የወንጀል ክስተቶች እንዲቀንሱ ማድረግም ተችሏል። በአጠቃላይ በህዝቦች መካከል የጋራ መቀራረብና አብሮ የመልማት እድል እንዲሰፋ ትኩረት በመስጠት የዘላቂ ሰላም ግንባታ ስራችን እንዲሳለጥ ሁለቱ ክልሎች ከፌደራል የጸጥታና ደህንነት አካላትና ከሰላም ሚኒስተር ጋር በቅንጅት እየሰራን እንገኛለን ዛሬ ለሁለተኛ ጊዜ የምናካሂደው የጋራ መድረካችንም በአንደኛ ዙር የጋራ ፎረም ያስቀመጥናቸው አንኳር ተግባራት አፈጻጸም ያለበት ደረጃን የምንገመግምበት በሁለቱ ክልሎች ትብብር የተከናወኑ ሌሎች የሰላምና ጸጥታ እንዲሁም የልማት ተግባራትን በጥልቀት በመፈተሽ ቀጣይ በተናጠልና በጋራ በምንፈጽማቸው ስራዎች ዙሪያ የተሻለ መግባባት በመፍጠር የህዝባችን የጋራ ተጠቃሚነት ለማረጋገጥ ቃላችን በድጋሚ የምናድስበት መድረክ ነው። የደቡብ ምዕራብ ኢትዮጵያና የጋምቤላ ክልል ህዝቦች በተመሳሳይ መልክአ ምድራዊ አቀማመጥ የሚገኙ፣ ተመጣጣኝ የኢኮኖሚ እድገት ደረጃ ላይ ያሉ፣ እንዲሁም የጋራ ማህበራዊ እና ባህላዊ እሴቶችን የሚጋሩ የጋራ ራዕይና መዳረሻ ያላቸው ህዝቦች ናቸው። ህልውናቸውም በእጅጉ የተሳሰረ ነው። ከዚህም ባሻገር ሁለቱም ክልሎች ረጅም የሀገራችን ዳር ድንበር በመጠበቅ ሚናችን እየተወጣን የምንገኝና ና እንደ ወትሮውም ሁሉ ዛሬም በአብሮነት በአንድነትና በህብረ ብሔራዊነት ጥላ ስር የህዝባችን ሁለንተናዊ ተጠቃሚነት ለማረጋገጥ የምንተጋ ህዝቦች ነን። ክብርት ርዕሰ መስተዳድር፣ ክቡር ሚኒስትር፣ ክቡራን የፌደራል ከፍተኛ የመንግስት የስራ ኃላፊዎች፣ ሰላም እኛ የሰው ልጆች ብቻ ሳንሆን ሌሎች ፍጡራንም ጭምር አብዝቶ የሚሹት ከማንኛውም ቁሳዊ ሀብት የላቀ ውድ ሀብታችን ነው። የሰላም እጦት የጦርነት ወይም የግጭት ያለ መኖር ብቻ አይደለም። ሰላም የአካላዊና ሥነ ልቦናዊ ደህንነት የሰው ልጆች ከተፈጥሮና ከአካባቢ ጋር ጤናማ ተዛምዶ በመፍጠር መኖርና ከማንኛውም ስጋት ነፃ መሆንንም ያካትታል። በማህበረሰብ መካከል ትብብርን በማጠናከር ለጋራ ዓላማ በጋራ መቆም፣ አንዱ ሌላውን ማክበር፣ መደጋገፍና መተጋገዝ ቀጣይነት ባለው መልኩ ዘላቂ ሰላም ለመገንባት ሁሉንም የአዎንታዊ ሰላም ግንባታ እድሎችን አሟጦ መጠቀምን ይጠይቃል። በቅርቡ በሁለቱ ክልሎች አዋሳኝ አካባቢዎች በተለይም በሸካ ዞን አንድራቻ ወረዳና በማጃንግ ዞን መንገሽ ወረዳ አዋሳኝ አካባቢ የተፈጠረው የጸጥታ ችግር ወደ ግጭት በማምራት ክቡር የሆነውን የወንድሞቻችን ሕይወት ቢቀጥፍም የፌዴራል ፀጥታ መዋቅር እና የሁለቱ ክልሎች የመንግሥት መዋቅሮችና የአገር ሽማግሎች በጋራ ባደረጉት ርብርብ ወደ ከፋ ጉዳት ሳይደርስ በቀላሉ መቀልበስ ተችሏል። በሁለቱ ክልሎች አዋሳኝ አካባቢ የሚገኙ ማኅበረሰብ ለዘመናት አብሮ የኖሩና በዚህ ሂደትም የገነቧቸው ጠንካራ ማኅበራዊና ባህላዊ መሠረት ያላቸው ህዝቦች ናቸው። ይህንን መልካም ግንኙነት የበለጠ በማጠናከር አብሮ የመልማትና የማደግ እድላቸውን የበለጠ ማስፋት ሲገባን ሆን ተብሎ ጸብ በመጫር ድብቅ አጀንዳቸውን ማሳካት በሚፈልጉ አካላት ለግጭት ተዳርገዋል። ይህም ሕይወትን ቀጥፏል፣ የአካል ጉዳትንም አስከትሏል። አብሮ በሚኖሩ ማህበረሰብ መካከል ያልተገባ ጥርጣሬ እንድነግስ ምክንያት ሆኗል። እንደዚህ አይነት ድርጊቶች ዳግም እንዳይከሰቱ ሁላችንም በየደረጃው የምንገኝ የመንግስት መዋቅር አመራሮችና የጸጥታ አካላት ሚናችን በመወጣት ልንቆጣጠረው ይገባል። በወንጀል ድርጊት ተሳታፊዎችም ምንም አይነት ልዩነት ሳይደረግ በሕግ ተጠያቂ እንዲሆኑ በማድረግ ኃላፊነታችን ሊሆን ይገባል። የዛሬው የጋራ ፎረማችን በሸካ ዞን አንድራቻ ወረዳና በማጃንግ ዞን መንገሽ ወረዳ አዋሰኝ አካባቢዎች የተከሰተው የጸጥታ ችግር በዘላቅነት ለመፍታት የተደራጀው ገለልተኛ የፌዴራል የጸጥታና ደህንነት መዋቅር እንዲሁም የሰላም ሚኒስቴር ከሁለቱ አዋሳኝ ወረዳዎች የተውጣጣ የአገር ሽማግሌዎች ቡድን ባለፉት ጥቂት ወራት ውስጥ ያከናወናቸውን ተግባራት በጋራ በመገምገም ዘላቂ ሰላም ለመገንባት የሚያስችል የጋራ የውሳኔ አቅጣጫዎችን የምናስቀምጥበት ይሆናል። ከዚህ ባሻገር የደቡብ ምዕራብ ኢትዮጵያ ክልል ከጋምቤላ ክልል ጋር በሚዋሰኑባቸው አካባቢዎች ማለትም በቤሮ ወረዳ እና በዲማ ወረዳ በሱሪ ወረዳና በዲማ ወረዳ እንዲሁም በጉራፈርዳ ወረዳና በዲማ ወረዳ የወርቅ ምርት በሚመረትባቸው አካባቢዎች ግጭት ቀስቃሽ እንቅስቃሴዎች እየተስተዋሉ ይገኛሉ። ከዚህም በተጨማሪ ሕገወጥ የጦር መሳሪያ ዝውውር፣ ሕገወጥ የወርቅ ግብይት፣ የኮንትሮባንድ እንቅስቃሴ መበራከት፣ ማንነታቸው በውል ያልታወቁ አካላት በባለ ሀብት ወይም በኢንቨስትመንት ተሳትፎ በሚል በቤሮና በዲማ አካባቢ መንቀሳቀስ ህገወጥ ኬላዎች መብዛት፣ በዲማ ከተማ አካባቢ ወደ ምዕራብ ኦሞ የሚንቀሳቀሱ ከባድ የጭነት ተሽከርካሪዎች እንቅስቃሴ አልፎ አልፎ እንዲገደም ማድረግ፣ በተቃራኒው ከዲማ ወደ ቤሮ የሚንቀሳቀሱ አንዳንድ እንቅስቃሴዎችን የሚያደናቅፉ በቤሮ አካባቢ መስተዋል፣ የወንጀል ድርጊት ውስጥ የገቡ ተጠርጣሪዎች እነዚህን አካባቢዎች መደበቂያ ማድረግ፣ በዋናነት የሚጠቀሱ የጸጥታ ስጋት በመሆናቸው የተገራጀ የጋራ እና የተናጠል ኃላፊነታችን በመወጣት ዘላቂ መፍትሄ ማብጀት ያስፈልጋል። በተለይም የወርቅ የነዳጅና፣ ሌሎች ኮንትሮባንድ እንቅስቃሴዎች ላይ የሚሳተፉ አካላት ለችግሩ መባባስ አይነተኛ ምክንያት እየተጫወቱ የሚገኙ በመሆናቸው በዚህ ሂደት በሚሳተፉ አካላት ላይ የሕግ የበላይነት እንዲረጋገጥ ማድረግ ይጠበቅብናል። በአጠቃላይ የፈድሪ መከላከያ ሰራዊት፣ የፌዴራል ፖሊስ የፈደሪ የመረጃ አደነት መዋቅር እንዲሁም የሰላም ሚኒስቴር በሁለቱ ክልሎች መካከል ዘላቂ ሰላም ለማስፈን በሚደረገው ጥረት እያበረከታችሁ ያላችሁት ሚና በጣም የላቀ በመሆኑ እስካሁን ላበረከታችሁት አስተዋጽኦ በክልሉ መንግስትና በራሴ ስም ላቅ ያለ ምስጋናዬን ለማቅረብ እወዳለሁ። ከዚህም በተጨማሪ የሁለቱ ክልሎች የሀገር ሽማግሌዎች እድሜ ጠገብና ድልብ ማኅበራዊ ሀብታቸውን በመጠቀም ችግሮቻችን በራሳችን አቅም የመፍታት ልምድ አለን በማለት ይህ ከኛ አቅም በላይ አይደለም ብለው ሰላምና እርቅ ለመፍጠር የሄዳችሁበት ርቀትና ያስገኛችሁት ውጤት በጣም ጥልቅ ነውና በዚህ ታላቅ መድረክ እውቅና ለመስጠት እፈልጋለሁ። የዚህ አይነት ሰናይ ተግባር ቀጣይ ጊዜያትም ተጠናክሮ መቀጠል አለበት። በክልላችን ውስጥ ዘላቂ ሰላም ለማረጋገጥ በማረጋገጥ ሙሉ አቅማችን ወደ ልማት በምናደርገው ያልተቋረጠ ርብርብ ድጋፋችሁ ተጠናክሮ እንዲቀጥል በዚህ አጋጣሚ ጥቤን ለማቅረብ እወዳለሁ። የጋራ መድረካችን ውይይት የሰመረ እንዲሆን የተመኘው ክብርት የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ወይዘሮ አለምቱ ወሞድ የጋራ ፎረማችን አስመልክቶ መልእክት እንዲያስተላልፉ በአክብሮት እጠይቃለሁ። አመሰግናለሁ። ዘመን የተሻገረውን አንድነት፣ ወንድማማችነት፣ ይትማማችነት በሰላም ግንባታና በልማት ለማስቀጠል የተጀመረውና የተካሄደ ያለውን ግንኙነት ለማጠናከር በተዘጋጀው የሁለቱ ክልሎች ሁለትዮሽ ሰላምና የልማት ትብብር መድረክ ላይ ተገኝቼ መልእክት ለማስተላለፍ ድል በማግኘት የተሰማኝን ላቅ ያለ ደስታ የጋምቤላ ክልል ሕዝብ መንግስትና በራሴ ስም ለመግለጽ ወዳለሁ። ክቡራትና እና ክቡራን የሁለቱ ክልሎች ሕዝቦች ወንድማማችነትና እና አብሮነት ትናንት የተጀመረ ሳይሆን ዘመናትን ያስቆጠረ መሆኑ ማንም የሚያውቀው እውነት ነው። ለዚህ መሰረቱ የሁለቱ ክልሎች ሕዝቦች በቦክ ቋንቋ አብሮነት ባይል የተጋመዱ በመሆናቸው በነፃነት የሚንቀሳቀሱበት እና አንዱ ለሌላው እንግዳ ሳይሆን ቤተኛ ሆኖ በነፃነት የሚሰሩባቸው እንዲሁም በማህበራዊ እና ኢኮኖሚያዊ ግንኙነቶች ተዋህደው በእጅጉ ተደጋግፈው የሚኖሩባቸው ክልሎች ናቸው። ከዚህ በተጨማሪ ቤተሰቦች ልጆቻቸውን ለተሻለ ትምህርት ከአንዱ ክልል ወደ ሌላኛው ክልል ልኮ የሚያስተምሩበት እንዲሁም ለተሻለ የስራ እድልና ለኢኮኖሚያዊ ማህበራዊ ተጠቃሚነታቸው ያለምንም ተጽዕኖ ተንቀሳቅሰው የሚሰሩባቸው ክልሎች ናቸው። ይህ አብሮነትና አንድነት ፈጣሪ ያለ ገደብ ከሰጠን እምቅ የተፈጥሮ ሀብት ጋር ሲደመር በአጠቃላይ የደቡብ ምዕራብ እና የጋምቤላ ክልሎች ከራሳቸው አልፎ ለሀገራችን ሁለንተናዊ ብልጽግና እያበረከተ ያለው እና ለወደፊትም የሚኖረው ፋይዳ እንዲሁም በትንሹ በቃላት የሚገለጽ አይደለም። በሌላ በኩል በሁለቱ ክልሎች ክልል ወንድማማችነት ህዝቦች መካከል ያለው አንድነትና ብሩነት ሀገራዊ ለውጡ ካመጣቸው ምቹ ሁኔታዎች እና መልካም አጋጣሚዎች ጋር ተዳምሮ ለሰላም ግንባታ እንዲሁም ለማህበራዊ ኢኮኖሚያዊ ብልጽግና የሚያበረክተውን አስተዋጽኦ የተገነዘቡ ግለሰቦች እና ቡድኖች የራሳቸውን የስልጣን ፍላጎት ሌላ የግል ጥቅም መሰረት ባደረገ አጀንዳቸው ሰላም አብሮ የሚኖረው ህዝብ መካከል ለሚለኮሱት እሳት ዘላቂነት ባይኖረውም ለጊዜው ህዝባችንን በማህበራዊ ኢኮኖሚያዊ፣ ፖለቲካዊ መስኮች ማግኘት የሚገባቸውን ጥቅም እንዳያገኙ አሉታዊ ተጽዕኖ ማሳደሩ አልቀረም። ከዚህ አንጻር አልፎ አልፎ እየተለኮሰ የህዝባችንን ኑሮ እያናጋ ያለውን እሳት ሙሉ በሙሉ በማጥፋት የህዝባችንን የሰላም፣ የልማት፣ የመልካም መስተዳደር ተጠቃሚነት ለማረጋገጥ ከሚያስችሉ አማራጭ አማራጮች አንዱ ተቀራርቦ በጋራ መስራት በመሆኑ በተለይም በሁለቱ ክልሎች አጎራባች አካባቢ የሚገኙ ህዝቦች ተገናኝተው በጋራ ጉዳዮቻቸው ላይ ተወያይተው በተቀናጀ ሁኔታ የሚሰሩባቸውን የጋራ አቅጣጫ ማስቀመጥ መቻላቸው ጠቀሜታው እጅግ የላቀ በመሆኑ ይህ መድረክ መዘጋጀቱ እጅግ አስፈላጊ ነው። ስለሆነም ሁለቱ ክልሎች የሚዋሰኑባቸው አካባቢዎች የሚገኙትን ህዝብ በጋራ በሰላም ግንባታ በማህበራዊ እና በኢኮኖሚ መስኮች በማስተሳሰር አካባቢያቸው የግጭት እና የመፈናቀል ሳይሆን በሰላም፣ በፍቅር፣ በአንድነት በአብሮነት ለመጠጋገዝ፣ ለመተባበር እሴቶች አራያ የሚሆኑባቸው የልማት ኮሪደሮች እንዲሁም ለማድረግ የሁለቱ ክልሎች አመራሮች የጋራ የሆነ አቅጣጫ ማስቀመጥ እና ተግባራዊነቱ ቁርጠኛ መሆን ያስፈልጋል በመሆኑ ቀደም ሲል በሁለትዮሽ ግንኙነት የተጀመሩ ስራዎች ስለነበሩ በቀጣይም ቀደም ሲል በነበሩ አጀንዳዎች መካከል የተፈጠሩ ክፍተቶች እና መስተካከል የሚገባቸው ጉዳዮች ካሉ በጋራ በማስተካከል እንዲሁም የነበሩ መልካም ጅማሮች እና ተመክሮቻችን በማጠናከር በሕዝቦች መካከል ያለው ፍቅር፣ መተሳሰብ አንድነትና ወንድማማችነት እንዳይሸራርፍ እና ለወደፊትም ይበልጥ በኢትዮጵያዊነት በኢትዮጵያዊ አንድነት መሰረት ላይ የተገነባ እንዲሆን ማድረግ ይጠበቅብናል። ከተግባራዊነቱ ጋር ተያይዞ የጋምቤላ ክልል መንግስት ለሁለቱ ክልሎች ህዝቦች የሰላምና የልማት ተጠቃሚነት ለማረጋገጥ የድርሻውን ለመወጣት ምንጊዜም ቁርጠኛ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። በመጨረሻ በሁለቱም ክልሎች ህዝቦች መካከል ያለው አንድነት እንዲጠናከር ድጋፍ እያደረጉ ላሉ አካላት በሙሉ በተለይ ይህን ስራ ሲሰሩ የነበሩ የሀገር ሽማግሌዎች፣ የፌዴራል ፖሊስ፣ የመከላከያ፣ የሁለቱም ክልሎች አመራሮች እንዲሁም የሁለቱም ዞኖችና ወረዳዎች አጉረባች ወረዳዎች ሲሰጡት የነበረው ድጋፍና ክትትል ምስጋናዬን እያቀረቡ በዚህ በሚዛን አማን ከተማ እኛን የተቀበሉ ህዝቦች፣ እንዲሁም አመራር፣ የክልሉ መንግስት እንዲሁም ምስጋናዬን አቀርባለሁ። አመሰግናለሁ።